አንድ ባጃጅ ገዝተናል። አንድ መኪና ሱዙኪ መጫኛ ገዝተናል። ልጆቻችን እያስተማርን፣ ድሮ የድሮ ሰዎች የነበረ ጠፍር አልጋ ነበር፣ ዛሬ መዝሞ ወልድ አልጋ እያረግነ የተሻሻለ ዘመናዊ እያረግነ አለ ነው የተመሰግነ። ሴትነት ከምንም ነገር የሚያግደው ነገር የለም። ውጤታማ ነው የሚያደርገው ሴቶች ይቻላል የሚለው መንፈስ ተላብሰው ሌሎች ሴቶችን ማሪያ እንዲሆን ለማድረግ ሀብት ፈጥረው በስራቸው ሰራተኛ ስራ እድል የፈጠሩ ሴቶችን ጉብኝት ላይ ነን።

በዓለም አቀፍ ደረጃ ለ114ኛ ጊዜ በኢትዮጵያ ደግሞ ለ49ኛ ጊዜ የተከበረው ዓለም አቀፍ የሴቶች ቀን በማዕከላዊ ጎንደር ዞን ለአርማጮሆ ወረዳና በጎንደር ከተማ በተለያዩ ዝግጅቶች ተከብሯል። የተደራጁ ሞዴል የሴቶች የልማት ህብረቶቹና በውጤታማ ሴቶች እየተሰሩ ያሉ የልማት ስራዎችም ተጎብኝተዋል። የሴቶችን የልማት ተጠቃሚነት ለማሳደግ የሚያስችል ምልከታም ተከውኗል። በጉብኝቱ የክልልና ና የዞን የስራ ኃላፊዎች ሞዴል ሴቶችና የሴቶች የልማት ህብረት አባላት ተሳታፊም ሆኗል ታባ ገብረ ሚካኤል ይባላለሁ ምሰራው በማህበር ነው ማህበሩ የሴቶች ተሳትፎ ነው የሚያመጡልን ወተት እንረከባለን፣ ከራሳችን በተጨማሪ ማለት ነው ወስደን ጎንደር ከተማ ላይ እናከፋፍላለን። አስራ ዘጠኝ ያክል የወተቶች ላሞች አሉን። በቀን ከአንድ ላም ወደ ሀያ እስከ ሀያ አምስት ሊትር እስከ ሰላሳ ሊትር የምናገኝበት ጊዜ አለ። እንደ ወቅቱ ይለያያል። ፀሐይ በሆነበት ሰዓትና እንደዚሁ ልምላሜዎች ባሉበት ወቅት ይለያያል። ንት ናቸው እና በቀን እስከ ሁለት መቶ ሊትር የራሳችን እናገኛለን ማለት አዋጭ ነው። በጣም ትርፋማ ነው። ስራው አድካሚ ነው። በቋሚነት ሰባት ሰዎች አሉ። በቋሚነት በእኛ እንትን የሚተዳደሩ ከዛ ውጭ ደግሞ በተመላላሽ በቀን ስራ የሚተዳደሩ አሉን ወደ 13 ምናምን የሚሆኑ በቀን የሚከፈላቸው እና ለነዚህ ያክል ስራ ፈጥረናል። አንድ ባጃጅ ገዝተናል። አንድ መኪና ሱዙኪ መጫኛ ገዝተናል። ከዛ ውጭ ደግሞ ወደ አንድ ሚሊዮን 500 አካባቢ አለን ማለት ነው። ስሜ አዴነሽ መንግስቱ ይባላለሁ። ስራ ያው ጥሩ ነው። በከብቶችም ሆነ በደሮች በመስኖ ሁሉን እንጠቀማለን። ያው እየሰራን ነው ያለን። አሁን ያው ጥቅም ስላገኘንበት ተትንሽ ተነስተን ወደ ትልቅ ስለደረስንበት እየሰራን ነው ያለን። ያው ለአንድ ሰው ለሁለት ሰው ብቻ ሳይሆን በህብረት አብረን አካባቢ ሁሉ እየሰራን ነው ያለ ነው እና በጣም ለውጥ አለን። ደህና ሁኔታ አለን። ቤታችንም ሆነ ጤናችን ሁሉን ነገር ጠብቀን አለነ በቀን ያው እንደ ከብቶች ዝርያ ነው አስራ ሁለት ሊትር የሚሰጡም አሉ አስር ሊትር የሚሰጡም አሉ የተመሰገነ ይሁን ደና ኑሮ አለን ቤታችን ማሻሽልን ልጆቻችን እያስተማርነ ዱሮ የዱሮ ሰዎች የነበረ ጠፍር አልጋ ነበር ዛሬ መዝሞል ዳልጋ እያደረግነ የተሻሻለ ዘመናዊ እያረግነ አለነ የተመሰገነ ይሁን ሰላሳ ሴቶች ሆነን እንሰራለን። ሁሉም መስኖ አለው። ሁሉም ቤቱን እንደዚሁ ነው። ሁሉም ባለ ከብት ነው። ከብት የለለው የለም። በተረፈ ደግሞ አትክልት፣ ጌሾ የሚባል አትክልት አለ። ያን ጌሾ ደግሞ አቅም ለሌላቸው ተባብረን በአንድ ላይ ሆነን እየሸመጠጥና እያገዝነ እያደረግን። በኮንስትራክሽን ማኔጅመንት ለሁለት አመት ያክል ያው መንግስት ስራ ገብቼ ነበረ። አዋጭ አይደለም። በመንግስት ደሞዝ ራሴን ማስተዳደር አልቻ ራሳችን ማስተዳደር አልቻለም። ልጆች አሉን። ስለዚህ ያለን አማራጭ ራሳችን ሰርተን ራሳችንን ቀይር በሚል ነው። እሱም ጎንደር ዩኒቨርሲቲ ተመርቋል ግን ስራ አላገኘም ነበር። አሁን ወደ ሰባት አመት የሆነን ነው። ሶስት ያክል ጥጆችን የገዛ ነው። ትልቅ ላሞች የመግዛት አቅም ስላልነበረን እዚህ ትንሹ ሶስት ላሞችን ያክል ነው የገዛ ነው። እነሱን እያሳደግን እዚህ ቤት ሰርተን እነሱን እያሳደግን ለወተት ምርት እስኪደርሱ ድረስ እዚህ ያሉትን ገበሬዎች ወተት እየተረከም ጎን ለጎን ያንን እንሰራ ነበር ማለት ነው። እዚህ ስራ ስንጀምር ብዙ ቻሌንጆች ነበሩ። አንደኛው የቦታ ችግር ነው። ይህን ቤት ለመስራት ያው አቅም አልነበረንም እሱን ለመስራት። ከዛ ሲቀጥል ትራንስፖርት ችግር ነበረብን። አሁን ትራንስፖርት ችግሩን ተፈቷል። ለመውሰድ እዚህ አልበን እዚህ መኪና ጠብቀን ነበር ምንወስደው ወይም ደግሞ ተረክበንም ቢሆን መኪና ጠብቀን ስንወስድ ደግሞ ወተቱ በባህሪው ፀሐይ ሲመታው ሰዓት ሲሄድ የመበላሸት እንትን አለው እና ብዙ ወተቶችን ደፍተናል። እዛ ሲቀጥል ደግሞ ጾም ላይ ያው ችግር አለ። ጾም ላይ ችግር ያለበት ምክንያት አሁንም ያልተቀረፈልን ችግር ጾም ላይ ያለው በአንዲት ላም ነው የጀመረ ነው። አሁን ግን አሁን አምስት ላሞች ደርሰናልኛል የወተት ገበያ ስላለን ብለን ምክንያቱም በፊት ገበያ የለም ወተቱ ምን እናድርገው በማለት ያው ከብቶችን ቀንሰን ነበር። አሁን ግን ጨምረን እየሸጥነን ያለ ነው። በፊት ሲሸጥ የነበር ነው። በአምስት ብር ተነስተን ነው። ወተት ራሱ አምስት ብር ነው። ዛሬ ግን አምሳ ብር ይሸጣል። ያኔ በአምስት ብር ነበር የምንሸጠው። ያም ሆኖ ደግሞ ገቢ አልነበረንም። አሁን ግን እየሸጥነን ያለ ነው። ከብቶችን እያረባ ነው። ሁሉንም ነገር እየሰራን አለነው። ስሜ ካሳኔ ሰፈፍ እባላለሁ። ነዋሪነቴ በማዕከላዊ ጎንደር በላይ አርማጭሆ ወረዳ የቀበሌ ዜሮ ሁለት የመንደር ስድስት ነዋሪ ነኝ። ከዚህ ወረዳ በቀበሌያችን የሰራናቸው ብዙ ስራዎች አሉ። አንድ ለሰላሳ በመደራጀት የሴቶች የልማት ኅብረት በሚል ፕሮግራም ሴቶች በመንደር ተደራጅተን ብዙ የልማት ስራዎችን እየሰራን ነው። ለምሳሌ የጓሮ አትክልት በማትከል ውሃ ከተለያየ ቦታ በማምጣት የጓሮ አትክልት እየተጠቀምን ማህበራዊ ኑሯችን እየኖርን ነው። አንዳችን ከአንዳችን የተለያየ የልምድ ልውውጥ እያደረግን በማህበራዊ ኑሮ በኢኮኖሚ ለውጥ ለማሳየት፣ ለምሳሌ እርስ በርስ ግጭት ሲፈጠሩ ሰላማዊ መንገድ እንዲከተሉ የማስታረቅ የማስማማት ስራ ሰርተናል። ወደ ስደት ብዙ ሴቶች ይሄዳሉ በኢኮኖሚ ችግር ግን እዚህ ጋር ሰርቶ ማልማት ሰርቶ መለወጥ እንዲቻል የተለያየ የኢኮኖሚ እርዳታ ወይም እገዛ ቢደረግ ሴት ነኝ እኔ ላይ አርማጮ ወረዳ ሴቶች ህጻናት ማህበራዊ ጉዳይ ጽህፈት ቤት ኃላፊ የካባ መንግስት እባላለሁ። ሴቶች እኩልነት ምን ላይ ነው ስንል እንግዲህ ሴቶች በልማት ህብረት ስራ ላይ እየሰሩት ያሉት የሴቶች የልማት ህብረት ስንል እንግዲህ ያደረጃጀት አለ ማለት ነው። ይህን አደረጃጀት ለአንድ ለ10 አንድ ለ30ና ጠቅላላ አባላቶች እንደነን ይሄን አደራጅተን ወደ ስራ ያስገባነበት ሁኔታ አለ ማለት ነው። ወደ ስራ ስናስገባቸው ደግሞ እነዚህ እንደነን አባላቶች እንግዲህ የሴቶችን ተጠቃሚነት ስንል ህጻናቶችንን ወደ ትምህርት ገበታቸው እንዲገቡ ከማድረግ አኳያ ሴቶች ተደራጅተው ሴቶች ተማሪዎች ወደ ትምህርታቸው እንዲገቡ የማድረግ ስራ ነው የምንሰራው። ሌላው ያለዕድሜ ጋብቻን እንዲከላከሉ ነው፣ ሴቶች ተደራጅተው ማለት ነው። ያለዕድሜ ጋብቻን እንዲከላከሉ ሴቶች በማህበር ተደራጅተው ቁጠባን እንዲቆጥቡ እየተሰራ ያለበት፣ ህጻናቶች ክትባትን እንዲከተቡ፣ ነፍሰ ጡር እናቶች ደግሞ ክትባትን እንዲከታተሉና በቤታቸው ደግሞ ቤታቸውን አሸንፈው እንዲኖሩ ማለት በዛ ላይ ደግሞ የመልካም አስተዳደር ችግር የደረሰባቸው ሴቶች ደግሞ ተደራጅተው ምላሽ እንዲሰጡ ነው። እነዚህን ሴቶች ለአንድ ስለ ሰላሳና አንድ ለአስር ስናደራጃቸው ይህንን በአካባቢያቸው ላይ ተሳስበው ተደጋግፈው ስራዎችን ነን እንዲሰሩ ነው የምናደራጃቸው ማለት ነው። ሌላው በዚሁ ላይ ሴቶች በጓሮ አትክልት፣ በዶሮ እርባታ፣ በእንስሳት በወተት ምርት በበግ ድል እና በስንዴ ልማት ላይ የተደራጁ ሴቶች 580 ሴቶች ተደራጅተው የኢኮኖሚ ተጠቃሚ የሆኑበት ሁኔታ አለ ማለት ነው። እነዚህ ሴቶች ደግሞ ሌሎች እነነን ሴቶች ማለት ነው ወደ 18700 ሴቶች አሉ የተደራጁ ማለት ነው። እነዚህ ሴቶች የኢኮኖሚ ተጠቃሚ እንዲሆኑ ደግሞ ሌሎችም ላይ ሌሎች ቀበሌዎች ላይ ደግሞ ተደራሽ እንዲያደርጉ ምርጥ ተሞክሯቸውን ደግሞ እየሰሩበት ያለበት ሁኔታ አለ። በዞናችን ወደ 21126 የልማት ኅብረቶችን አደራጅተናል። በዚህ ልማት ኅብረት ውስጥ የተካተቱ 337271 ሴቶች ተደራሽተዋል። ከዚህ ውስጥ በላይ አርማጮ ወረዳ በከርከር ባለግዚያር ያሉ የልማት ኅብረቶችን ጉብኝት ነው ያስኬር ነው በኢኮኖሚ የራሳቸውን ያበለጸጉና ስራ እድል የፈጠሩ በስራቸው ከራሳቸው አልፎ በርካታ ሰዎችን ስራ እድል የፈጠሩ ጀግና ሴቶችን ስራቸውን የመጎብኘትና ተሞክራቸውን የማስፋት ነው። ስለዚህ በተለይ በዚህ ሶስት ልማት ኅብረቶችን ሶስት ኢንተርፕራይዝ የሴቶች ኢንተርፕራይዝ ሶስት ደግሞ ጀግና በኢኮኖሚ ራሳቸውን ሊድ ያረጉ ሴቶችን በማየት የነሱን ስኬት በማድነቅና በዘላቂነት ስኬታቸውን ለሌሎች ተሞክሯቸውን እንዲያካፍሉ እና ስራቸውን ደግሞ በተግባር እያየነ እያረጋገጥነ ትክክለኛን መጠቀማቸውን የማረጋገጥ ስራ ነው ስንሰራ የዋለ። እንደምታውቁት በሴቶች ኢኮኖሚካሊ፣ ማህበራዊ፣ ፖለቲካዊ ተጠቃሚነታቸውን ለማረጋገጥ ዞኑ እየሰራ ነው። ይህ ብቻ አይደለም። ሴቶች በቁጠባ ራሳቸውን ቆጥበው በዞን ደረጃ አሁን ከሁለት ሚሊየን ሰባት መቶ ሰባ ስምንት ሺ ብር ሊያስቆጣውንበት ሁኔታ አለ። 6286 ሴቶች ማለት ነው። ይህ ብቻ አይደለም። ሴቶች በጤናቸው የማጽን ጫፍ ካንሰርና የጡት ካንሰር በሽታ ምርመራ እንዲያስኬዱ ወደ 689 ሴቶችን የምርመራ ስነስርዓት ስርዓት አስኬደናል። ሌላው ወደ 827 ስራ ዲዲት ተፈጠራችሁ ሴቶች አሉ። 821 በደሩ ልማት በእንስሳት በመስኖና በቋሚያት አትክልት እንዲገቡ በማድረግ ረገድ እስቲን ተፈጥሮ ችግኝ ብላ እንዲያለሙ በማድረግ ሰፊ ስራ የሰራንበት ሁኔታ አለ። ይህ ብቻ አይደለም። የሀገራቸውን አባይ ግድብን መሰረት በማድረግ የሴቶችን ተሳትፎ አባይ ግድብ ላይ አሻራቸው እንዲያስቀምጡ ወደ 44919 ሴቶችን በወንድ ግዢ እንዲፈጽሙ አድርገናል። ብርሃን ይባላለሁ። ስራዬ ከብት አርቢ ነው። በጣም በእንስሳት እርባታ ተጠቃሚ ነኝ። የተነሳሁት በአራት ላሞች ነው። ያው መንግስት በጥቃቅን ተደራጅተን ልጆች ጋር ልጆች ስራአጥ ነበሩ። አስራሁለተኛ ክፍል ጨርሰው ውጤት ያልመጣላቸው ነበሩ። እነሱን በመያዝ ከስር ልነሳ ብዬ እነሱን በማህበር አደራጅቸን የተነሳሁት አሁን ልጆቹም እነሱም ተምረው ተመርቀዋል። ከዚህ ተጠቃሚ ሆነው በአሁኑ ሰዓት ለአስራ ሁለት ሰው የስራ እድል ፈጥሬ ያለሁ ላሞቹም ወደ ሰላሳ ሁለት ምናምን ደርሰዋል። የተነሳሁት ግን በአራት ከብት ነው የነበረው ኮሚት ዱነን ነው የሰራ ነው ስራውን ውጤታማም የሆነ ለዛ ነው። ሴትነት ከምንም ስራ አያግድም። በመንግስት ስራም ቢሆን፣ በስልጣን ደረጃ በአመራር ደረጃም ቢሆን፣ በትምህርትም ቢሆን፣ ልጅ በማሳደግም በቤት ሙያም ቢሆን ሴትነት ከምንም ነገር የሚያግደው ነገር የለም። ውጤታማ ነው የሚያደርገው እና ሴት ነኝ በማለት ዝቅ አደጎ ራስን መመልከት አያስፈልግም። ውጤታማ ነው የሆንኩት። እኔ ዙፋኑ ሴን ይባላለሁ። የአዲስ ምዕራፍ የሴቶች የልማት ኅብረት ሰብሳቢ ነኝ። አንድ ለሰላሳ ተደራጅተናል። ከአንድ ለሰላሳ ውስጥ አንድ ለአስር አንድ ለአስር አለን ያም ምዕራፍ ቁጥር አንድ ምዕራፍ ቁጥር ሁለት ምዕራፍ ቁጥር ሶስት በሚል ከፋፍለናቸዋል እየሰራ ያለው ስራ የሚታይ ስራ ነው የደ ጥበብ ስራ እየሰራን ነው ጫማዎች እናመርታለን ስፌት እንሰፋለን ኪሮስ እንሰራለን ጥልፍ እንጠልፋለን ተጠቃሚነታችን አሁን አዲስ ስለሆነ ብዙም እንትን አይደለም ግን ወደፊት በጣም የተሻለ ህይወት ላይ እንገኛለን ብዬ ነው የማስበው ማህበሩን በዚህ አቋም ነው ያለው ሙልቀን ብርሃኑ እባላለሁ የጎንደር ከተማ አስተዳደር ሴቶችና ህጻናት ማህበራዊ ጉዳይ መምሪያ ኃላፊ ነኝ። ሴቶቹ በልማት ህብረት ተደራጅተው በኢኮኖሚ ማህበራዊና ፖለቲካዊ ጉዳዮችን ተጠቃሚና ተሳታፊ እንዲሆኑ ለማድረግና አጠቃላይ ሀገራዊ ግንባታ ላይ የራሳቸው ሚና እንዲወጡ ለማድረግ መሬት ላይ እያደራጀን ከፌዴራል ጀምሮ እስከ ቀበሌ ድረስ ያለ የሴቶች የልማት ህብረት አደረጃጀት አለ። እሱን አደረጃጀት መሰረት ተደርጎ ከተደራጁ ሴቶች ሞዴል ሴቶችን የልማት ህብረቶችን በመለየት የተሻለ ውጤት ያመጡትን ዛሬ ጉብኝት ላይ ውለናል። የሴቶች የልማት ህብረትን ማጠናከር ሴቶች ከታች ከመሬት ግራውንድ ሌብል ላይ ያለውን የሴቶችን አጠቃላይ ኢኮኖሚና ማህበራዊ ችግር በተመለከተ በራሳቸው ተደራጅተው እንዲፈቱ ለማድረግ ስራ እየሰራን ነው። ከዛም አልፎ አነስተኛና ጥቃቅን ኢንተርፕራይዝ በኢንተርፕራይዝ በግልም በማህበርም ተደራጅተው ውጤት ያመጡ ሴቶች ለሌሎቹ ሴቶች ሞዴል እንዲሆኑ ሴቶች ይቻላል የሚለው መንፈስ ተላብሰው ሌሎች ሴቶች ማሪያ እንዲሆኑ ለማድረግ ሀብት ፈጥረው በስራቸው ሰራተኛ ስራ እድል የፈጠሩ ሴቶችን ጉብኝት ላይ ነን። ቅድም እንዳየ ነው በከተማ ግብርና በሰሳት ማርባት እና በወተት ላሞችን በማርባት ሴቶችን ገብተና አሁን ደግሞ በደረባታ ላይ ያሉ ሴቶች በተለያዩ ጊዜው አጭር በመሆኑ እንጂ በከተማ ግን በባጎራ ትክልት በሌሎችም ዘርፎች ተማሩ በርካታ ውጤት ያመጡ ሴቶች አሉ። እና በከተማችን አንድ ለ10 6255 አደረጃጀት ፈጥረናል። አንድ ለ30 ደግሞ 285 አደረጃጀቶች ተደራጅተዋል። በአጠቃላይ 62542 ሴቶች በሴቶች የልማት ህብረት ተደራጅተዋል። እነዚህ ሴቶች በጣም ውጤታማ ይሆናሉ፣ ሌሎች ሞዴል ይሆናሉ ብለን እያሰብ ነው። ከታች ወርደንም እያገዝ ማዘን እየደገፍ እንገኛለን። ሳቤላ ፈቃድ እባላለሁ የአማራ ክልል ብልጽግና ፓርቲ ቅርንጫ ጽህፈት ቤት ኢንስፔክሽንና ስነ መግባር ኮሚሽን ኃላፊ ነኝ። ሞዴል የልማት ህብረቶችን የጎበኘንበት ሁኔታ አለ። ኢንተርፕራይዞችን የጎበኘንበት ሁኔታ አለ። ሞዴል ሴቶችን የጎበኘንበት ሁኔታ አለ። እያንዳንዱን ነገር እየገመገም ነው መተናል። በተለይ ከሴቶች ተሳታፊነትና ተጠቃሚነት አኳያ ታች ላይ በጣም የተሻሉ ሞዴል የሆኑ ሴቶች ለሌላ ሞዴል ማለት የሚያስተምሩ ሴቶች እንዳሉ ያየንበት ሁኔታ አለ። በተለይ በኢኮኖሚው ዘርፍ ሴቶች ራሳቸውን ለውጠው ለሌሎች ሞዴል ሆኖ በግብርና አይተናል። በተለይ የወተት ክላስተር ላይ የተደራጁ የልማት ኅብረቶችን አይተናል። በእንስሳት ሀብታ አይተናል። የበጋ መስኖ ስንዴን ያየንበት ሁኔታ አለ። የዶሮ እርባታ፣ በጤናው ዘርፍ አጠቃላይ የጤና እንትኖችን በመስራት በኩል የተሻለ ሁኔታ ያየንበት ሁኔታ አለ። በዚሁ ተያይዞ የተለያዩ ምርመራዎችን የጤና ምርመራዎችን እያካሄዱም ያየንበት ሁኔታ አለ። በተለይ ከዚህ ከወባ ወረርሽኝ ጋር ተያይዞ የአጎበር አጠቃቀማቸውን ያየንበት ሁኔታ የቤት አያያዛቸውን፣ የማገዶ ቆጣቢ አጠቃቀማቸውን እና የተለያዩ የጤና ፓኬጆችን የሽንት ቤት አጠቃቀም ያየንበት ሁኔታ በጣም የሚደነቅ ነው። ሌላ ደግሞ በተለይ ከዚህ ከአትክልትና ፍራፍሬ ጋር ተያይዞ እየተሰሩ ያሉ ስራዎች አሉ። እንስሳት ሀብት ላይም እየተሰሩ ስራዎች አሉ። ያየናቸው ስራዎች ምንድነው? ሞዴል የሆኑ ሴቶች እንዳሉ ማየትም በመስከርም የቻልንበት ሁኔታ ነው ያሉ መነሻቸውን ሲናገሩ በጣም ትንሽ ያኑ በወተት የጀመሩት አንድ ላም፣ ሁለት ላም የልማት ህብረትም ኢንተርፕራይዝም ፕላስ ሞዴል ሴቶችንም ስናይ በጣም ተስፋ ያላቸው ሴቶች እንዳሉና እነዚህ ደግሞ መስፋት ከቻሉ የተሻለ ሴቶችን በተሳታፊና ተጠቃሚ ማድረግ እንደምችል ያየንበት ሁኔታ ነው ያለ። በፖለቲካም ተጠቃሚ በማድረግ በኩል ሴት መሪዎች ቀበሌ ላይ ሴት መሪዎችን አይተናል። በፓርቲያችን በተለይ በፕሮግራሙ በመተሪያ ደንቡ በተለያዩ መመሪያዎችም የተቀመጡ ነገሮች አሉ። ያንን ወደ መሬት ወርዶ ያየንበት አካባቢ አለ። የተሻሉ ሞዴል የምንላቸውን ስራዎች ለማስፋት በጣም እድል የሰጠ እንደሆነ የሚያሳይ ነገር አለ።